ኢትዮጵያ የክርስቲያን ደሴት ነች ብለ ስላለ ኢትዮጵያ ውስጥ ያለው ሙስሊም ከአብዛኛው አረብ ሀገር ኢትዮጵያ ውስጥ ያለው ሙስሊም ከሳውዲ አረቢያ ሕዝብ ይበልጣል። እሱ ብቻ ነው። ሳውዲ ሳዑዲ አረቢያ ሲደመር ድደምር ኳታ ሲደመር ዩናይት አረብሪ ሲደመር ባህሬን ሲደመር ኩዌት ሲደመር ጆርዳን ሲደመር ምናምን አርገ ይበልጣሉ ኢትዮጵያ ውስጥ ያሉ ሙስሊም ከሙስሊም ጋር አብረ ተቃቅፈ ተባብረ የኖር መስጊድና ቤተክርስቲያን ጎንደጎ ሰርተ ደሴዚ ብሎ ይሰራ በሙሉ። ከዚህ ሄደን እዛ አረብ ሀገር ሄደን አለባበሳች ሂጃብ ለብሰን ሙሉ ነገር ለብሰን ከነሱ ጋር እየኖር መሄድ ብቻ ሳይሆን እነሱ መስለን የምንኖረ እዛ ያ የእነሱ ባህል ተጽዕኖ ምናምን ነው ይገብአ አንድርስታል። ግን ኑሮ እዛ እንደዚህ አድርጎናል። እዛ እዛ እንደዚህ ሆነን እዚህ መተን ደግሞ የክርስቲያን ደሴት ነን ብለህ ብለህ ውሸት ነው። እና የዚህ ኢስላሚ ካንትሪስ ብሎ የሚለው እገባለሁ ምስል ወልደን ወይ ሶማሌ የሚለው ሶማሌ ኢትዮጵያ ሶማሌ አለ ሶማሌ አረብ ሆኖ ነው የአረብ ሊግ የገባው። ሶማሌ አረብ ሊግ፣ አፋር አረብ ሆኖ ነው ጅቡቲ አረብ ሊግ የሆነው። እሺ ሱዳን አረብ ሊቆ ነው ነው ማን አረብ ነው ነው? አረብ ሊቆ ነው አረብ ሊቃ አባል ሆኖ ነው ኢትዮጵያን ለመክበብ ነው። አፋር ሱማሌ ኮነ፣ እኛም አፋር ሱማሌ አረብ ማን ነው? ሱማሌ አረብ ኮነ፣ እኛም አረብ እኛ ነን። አፋር አረብ ኮነ፣ እኛም አረብ ነን እ እኛ አፋር ነና፣ እኛ ሱማሌ ነን፣ እኛ ሱዳን ነን። በነገር ላይ ምን ለማለት ነው ሁለመና የሱዳን ሕዝብ ሙሉ ቀረቤታ ነው ይዘበት አረብ አይደል እ አረብ ሊግ የገባው ነው ምንድነው? እኛ ተጽዕኖ ማሳረ ስለዚህ ምንድነው ሲ አረብ ሊግ ያረብ ሊግን ተጽዕኖ መቋቋም ካለብን ምንድነው ምታደርገው? አረዳ ወፍ አረብ ሊግ ነው የምትገባው እና የዶክተር አብይ አሁን እዚህን አስመልክቶ ይህንን የቆየ ያረጀ ሕሳቤ የሚሰብር ነው ይጉ ነው ሲንሰርት ፎር አራተኛው ሳምተን መካከለኛው ምስራቅ ላይ ኢትዮጵያ ስትከተል የነበረው ፖሊሲ ኮምፕሊትሊ ስህተት ነው። ስህተት ነው በሁሉም መመዘኛ። ቅርብ ጎረቤት፣ ከፍተኛ ሀብት ያለበት፣ ልጆቻችንን እየሄዱ ግርድናን የሚቀጠሩበትን ቦታ ኢግኖር አድርገን ሌላ ቦታ መሄድ አንችልም። ከእነሱ ጋር ጠንካራ ለሽሽ መፍጠር አለብን። ባህል፣ ቋንቋ፣ እምነት ያሳስረናል በብዙ መንገድ። እውነት ለመናገር መካከለኛው ምስራቅ ለኢትዮጵያ እድገት እያደረጉ ያሉትን አስተዋጽኦ የሚያክል የሚያደርግም ሀገር የለም። በፋክትም ከታየ ማለት ነው። እና እዛ መልቀሳ ተቋም መግባት ብቻ ሳይሆን ከአረብ ሀገራት ጋር ያለን ዝምድና በደንብ መመርመርና ጠንካራ ወዳጅነት መፍጠር ያስፈልጋል። ዓለም ከእነሱ ጋር እየተራኮተ እየተረባረበ እኛ ተደብቀን እዚህ ብንኖር ኪሳራ እንጂ ጥቅም የለውም። ገንዘብ አላቸው፣ እውቀት አላቸው፣ ልምድ አላቸው፣ ቅርብ ናቸው፣ ገበያችን ናቸው፣ ለልጆቻችን የስራ ቦታ ናቸው። በዚህ ስፕሪት ነው እየተሰራ ያለው የተባለው ተቋም ውስጥም ንግግር ጀምረናል። የሌሎች ተቋማት አረብ ሊግን ብናገኝ እንገባለን። ስለማይፈልጉን ነው እንጂ እንገባለን። አይፈልጉንም እንጂ አለ። ለማንኛውም